ምን አይነት ጥያቄ ነው አንቺ ስራሽ እኮ እኔን ማገልገል ነው ለኔ ምግብ መስራት የኔን ልብስ ማጠብ በአጠቃላይ የኔ ገረድነች ነሽ ነው ወይስ አሁን ዊልቸር ላይ ስለሆነሽ ምንም አታመጣም ብለሽ ንቀሽ ነው እንደዛ ሳይሆን ሌላ ጊዜ እኮ መድኃኒት አልፈልግም ስለምት ውሽ አንቺን የማላይበት ግን የት ሊድ እኔ እኮ ነኝ ከጎዳና አንስቼ እንዲህ ሰው ያደረግኩሽ ልብስ ቀየርሽና የነበርሽበትን ረሳሽ አይደል እሱን እንደ ውለታ አቆጥሬልሽ እኮ ነው ቀኜን ስትመጪኝ ግራዬን የምሰጥሽ እሱን ከረሳሽው ታዲያ ምንድን ነው እንደዚህ ያጠገበሽ እኔ የምልሽ ሳሩን እንደዚ የመልካምነትን ጥግ ካሳየሽኝ በኋላ አሁን ለምንድን ነው እንደዚህ የክፋትን ጥግ መታሳይ ምክንያትሽ ማወቅ እችላለሁ? ምክንያቱ ድህነት ነው። ድህነትን ስታቀብጪ አናት ላይ ይወጣል። እና እንዳቀበትክሽ ገባኝና ያው የመጣሽበትን ላስታውስሽ ብዬ ነው። ድህነት አያሳፍረኝም። ጊዜ መች እንደሚያነሳና መች እንደሚጥል አናቀው። ስለዚህ ግፋት እናገር። አሁን ያልሹ ምክንያት ደግሞ ለጥላቻ በቂ ምክንያት አይደለም። እንዲሁ ሳይሽ ታስጠይኛለሽ። ልበለሽ መልኬ ነው የሚያስጠላሽ? ሁሉ ነገርሽ መልኬም ሆነ ጸባይ ከማንም የከፋ አይደለም። ለጥላቻሽ ይሄ ብቻ ከሆነ ምክንያት ከዚህ በኋላ ያንቺን የከፋ ጸባይ አላስተናግድም። ምን አልሽ? አንቺ የድሃ ልጅ ውዳቂ። ይኸውልሽ፣ በጣም እያበዛሹ ነው። እሺ፣ ከዚህ በኋላ ግን... እንዴ! እንዴ! ህይወ፣ ምን እየሆንሽ ነው? አየህልኝ አይደል? ይቺን ስድ ነው ጨዋ ምናምን እያላችሁ የምታቆለባብሰዋል። አልገባኝም። ቆይ፣ ምን እየሆናችሁ ነው ያላችሁ? ምን እየሆናችሁ ነው? ምን እየሆንሽ ነው ብለህ ጠይቃት እንጂ። ባት መጣ ኖሮ እኮ ላይ ላይ ወታ ልደበድበኝ ነበር። ህይወ፣ ምን እያደረግሽ ነው ያለሽ? አታያትም እንዴ? አሟታል እኮ እንደዛ ተጠቅተሻት፣ ምን አድርጊ ነው የምትያት? እንደምትገለኝ እያዛተችብኝ ነው፣ ከዚህ በኋላ እያለች ስታፈጥብኝ አልሰማትም። እኔ ወደ ውስጥ ልግባ። ህይወት፣ የትም አትሄጂም። በትክክልም እንደተፈጠረ ንገሪኝ። እኔ እንደዚህ ታናደድሽ በፍጹም አይቼሽ አላውቅም። የተለመደው የእህት ጠፊ ነበረ፣ እራሴን ተከላከልኩ። ሳሩ፣ አሁንም እኔ ይሄንን ማመን አልችልም። ቆይ አንተ ዓይንህን ነው ጆሮህን ነው የምታምነው? ስትዝብኝ እየሰማታል ነበር እንዴ። ግን እኮ አንቺ ነሽ ጸቡን የጀመርሽው። ህይወት፣ ልክ አይደለሽም። ማለት እሷ እንታያት በቃ ያለችበት ሁኔታ ነው እንደዚህ ጸባይዋን ልትቀያየር የሚያደርጋት ይገባኛል። ዳዊት፣ ብቸኛ መሆኔ ነው እንደዚ ያደረገ። ምናልባት ወንድም ቢኖረኝ ኖሮ ይከላከልልኝ ነበር። ከሰው ተፈጥሬ ብቸኛ መሆኔ ነው እንደዚ ያደረገ። እንደዛ አለም ገብቶኛል። ወት ማለት ነው ታዋት ትንሽም ቢሆን እሷ የሌለችበት አየርን ተንፍስ አያ እሷ የሌለችበት ፍጹም ሰላም የሆነ አየር ነው ያለ ምን እያደረግሽ አንተ? ራስ ክፍል የምትሰራለህ? መቼስ ናፍቀሽኝ አይሆንም። እያንዳንዱ ነገር የምታደርጊውን በቅርብ ለከት እየተከታተልኩሽ። ለምን ሲባል መከታተል ስላለብኝ ነው። በሁሉም ነገር ጥልቅ ካላልሽ መቼ አንቺ አርፈች ትቀመጫለሽ? እሺ፣ አሁን እወጣለሁ። አልወጣም ካልኩስ? ሳሚ፣ እሪ ብዬ ነው የምትጮው። አንቺ እኮ አታደርጊም ለማለት በጣም ትቸገራሉ። ቆይ ግን አንቺ ግን አላማሽ ምንድን ነው? አላማ ህሙማን መርዳት ነው ልበል? ዊ ሳሚ፣ በእናት ውጣልኝ። ስሚ ከህይወት ልጅ ላይ እጅሽን አንሺ፣ አርፈሽ ሳንቲምሽን ለቃቂ ቆይ የህይወት ልጅ ነው ያልከው? የአንተም ልጅ አይደለች እንዴ? አረመኔ መኔ ጨካኝ። አንቺ አብሽ ዝጊ፣ ሴጣኔን አታምጪ። መቼ ልና ነው የሚመጣው? አሁን በልቀጥ ብለ ወጣ ከክፍሌ። አንቺ ግን ግብረገብነትን ገብነትን አልተማርሽም እንዴ? እንዴት እንዴት ነው የሚያረግሽ? ባክሽ ሳሚ፣ እውነቴን ነው ሳላስቀይም ከክፍሌ ይወጣልኝ። አንቺ ሁሌ እንዳስቀይምሽኝ እንዴ? ጥሩ ነገር ብታድርጊ ነበር የሚደንቅ። ጥሩ ነገርማ ለማድረግ እየሞከርኩኝ ነው። እቺ ልጅን ስትሰቃይ ማየት አልችልም። እንዳንተ የውሸትና የማስመሰል ሳይሆን የእውነት ከልቤ ፈልጌ ህፃኗን አገኛታለሁ እና ማምጥቼ ለእናቱ አሰጣታለሁ። ይሄን ደግሞ ቃል ገባላለሁ። አንተ ግዴታ ማትወጣ ከሆነ እኔ ያደርጓለሁ። ምክንያቱም አንተ ማየት ስለማልፈልግ ይሄ እስኪ፣ ሳሚ ምን እየተፈጠረ ነው? ለምንድነው ከሩስ ጋር የምትታገሉት? ምንም አይደለም። መድሃኒትሽን ወስደሻል? ኡፍ፣ ሁሌ መድሃኒት መድሃኒት! በቃ ሁን የተጠየቀውን መልስ እንዴ! እና ጩይ ቢኛ፣ ታዲያ ቀስ ብሎሽ አትናገሪም እንዴ? እሩት፣ ምን እያልካት ነበር? እንደ ሰማሽ ነው። አማርኛ በአማርኛ አልተረጉም ልሽ ነገር። እሩት የህይወትን ልጅ እያፈላለገች ነው፣ እኔም እየፈለኳት ነው። አንቺ ቅር ይልሻል። አንዴ ይሄ ነገር ቢቀርባችሁ አይሻልም። ለምን በማያገባችሁ ነገር ትገባላችሁ? ችግር ውስጥ ብትገቡስ? ለሷ አታስቢ። ጠላታችን ቅርብ ስላለ እቅዱን በቀላሉ እናውቅበታለን። ማን ነው ጠላታችሁ? እኔ ካወኩት በቂ ነው። እሩት ህይወትን ልጅ እየፈለገቻት ነው። ይሄ ነገር ከጠበኩት በላይ በፍጥነት እየሄደ ነው። ሄሎ የቦታ ለውጥ እንድታደርጉ ፈልጋለሁ። ሰዎቹ እግር በግር እየተከተሉኝ ነው። እሺ። የሳሚን ተገላገልኩ ስል ደግሞ አንቺ ጀመርሽኝ። ወይዘሮ ሩት ደግሞ እኮ የልጅቷ እድል መጥመን፣ አንድ እንኳን የሚፈልጋት ሰው የለም። የእናቷን እድል ይዛ ነው የተፈጠረችው መቼም ህይወት የት ሄደሽ ነው? አስጨነቅሽኝ እኮ። ለምን የምትጨነቅለት ሰው አንተ ነው። በቅድሙ ነገር ተናደሽብኛል አይደለ? አይ ከእህትም ማልት ታስበልጠኝ አችልም። እንደዛ አይደለም። እሷ መራመድ ባለመቻሏ ስለተናደደች እንረዳት እኮ ብዬ ነው። እኔንስ ማን ይረዳኝ? አታየኝም እንዴ? መሽቶ በነጋ ቁጥር እኮ ምን እንደሚፈጠር አላውቅም። ህዊ፣ ይገባኛል። ይገባኛል በጣም ብዙ ነገር እንደተሸከምሽ አይገባህም። ማንም በእኔ ጫማ ውስጥ እስካልሆን ድረስ የኔ ስቃይ ሊገባ አይችልም። ህዊ፣ እኔ አለሁልሽ እሺ። ሁሌም እኮ ከጎንሽ ነኝ። አንተ ውላዋይ ነህ። ወይ አልመጣ ወይ አልሄድክ መሀል ቤት ሆነህ እንግራ አታጋባኝ ወላሂ ወይ ንግራ አታጋባኝ ማለት ደግሞ ምን ማለት ነው አንተ አቋም የለም እንደ ወንድ ደፋር አይደለም ወይ ንገረኝ ወይ ደግሞ ለቀቀኝ ማለት ነው ቆይ ደግሞ ምኑን ነው የምነግራት እውነታውን፣ ይሄ ነገር ጠፍቶክ ነው። ነገሩን ዝም ብለህ ስታወሳስበው ነው እንጂ እንደምትወዳት ነዋ። ቆይ እርግጠኛ ነህ? እሱን ለማለት ፈልጋ ነው? ግን እሺ አትልም። እርግጠኛ ነኝ። ሴቶች ፈሪውን እንዳይወዱም። አንተ ደግሞ ፍቅርን ለመግለጽ አብሲቱን፣ ዱቄቱን እያልክ አመት ፈጀብህ። ለማንኛውም መልካም እድል። ማለት በተቃራኒው ማለት ነው። አንተም ወንድ ሆነህ ልትመክረኝ። ለነገሩ ምን እኔ ራሴን ፊት የሰጠውክ እውነት ኮ። ግን እንደዛ እንድላት ፈልጋ ነው? ታዲያ ፈልጋስ ኮ ነው። ምን ችግር አለው? ቀላል ነገር። እኔም ደግሞ የምፈልገው እሱ ነው እንዴ እህቴ እግሬም በጣም አመመኝ። ይለሎ እኔ በሕይወት እስካለሁ ድረስ መቼም ቢሆን አንተ ከሕይወት ጋር ሳሚ፣ እያንዳንዱን ነገር የተከታተለ ነው። ጭራ ሸፉን አውጥቶ እኮ ልጅቷ እንዳልፈልጋት ነገረኝ። አይ። ሀሳቡ አልገባኝም። ግን ሳሚ አቋም የለውም። ባገኙ አጋጣሚ የራሱን ጥቅም ነው ማስጠበቅ የሚፈልገው። ምናልባት የእውነት ህይወት አሳዝነው ሊሆን ይችላል። ግን ምንም ቢፈጠር ሳሮን ዊልቸር ያስቀመጠልን ፈጣሪ እያመሰገንን ፍለጋችንን መቀጠል አለብን። ከዛ በኋላ የሳሮን ወንጀል አፍረጥርጠን ህይወትን ከትክክለኛ ወላጆቿ ጋር እናገናኛታለን። በእርግጥ ለህዊ ደስታ ማህዘንም ነው የሚሆነው። ግን ግዴታ ማድረግ አለብን። በቃቸው ሰላም እንዴት ነሽ? ልኝ አንቺ ነሽ እንዴ አላወቅሽም ነበር እኮ። አንቺ እሽ ግቢ በይ። አረ ተይ፣ በማይ ቀልድ አትቀልጂ። በኋላ አልጋ ላይ የሚሸና ባል እንዳያጋጥምሽ። እኔ እኮ እንዴት ፈታ እንደምታደርግኝ እና ወዴት እየሄድሽ ነው? አረ እኔ የውሎ ፕላን የለኝም። ዝም ብዬ እግር እንዳመራኝ ነው የምሄደው። ግን ይገርምሻል፣ አንድም ቀን የተሳሳተ ውሎ ውያላቅ እኔ ፕላን አድርጌ ወጥቼ ራሱ የማይሳካልኝ ቀን ብዙ ነው። እና ደምድንቆ የተሸፋፍንሹ ይገርምሻል አንዳንዴ እንደ ፀሐይ ስለሚያበራ ሰዎችን ከጨረር ልከላከል ብዬ ነው። እኔ እንደ አንቺ ቆንጆ በሆን ግን አስበሸዋል። አላስበውም፣ ምክንያቱም ሰላም አይኖርሽ እና፣ ግን ለዚህ ብቻ ነው ሻርፑን ያደረግሽ? በእርግጥ ሌላ ምክንያት አለ፣ ዋናው ግን እሱ ነው። እና ሁለተኛው ምክንያትሽ ምንድን ነው? ሁለተኛው ምክንያትም እሱ ነው። እና ወደ ቤት አትሄጂም? አብረን እንግባና ምሳ በልተሽ ትመለሻለሽ። እዛ ቤት ይውልሽ? የሳሮንን አስቤዛ ከምበላ መርዝ ብበላ ይቀለኛል። እንዴ ሰላምዬ፣ ባለፈው እስኪ በቃ ቀጠቀጥሻት አይደል? እንዴ እባክሽ፣ አልወጣልኝም ደሞ ዊልቸር ላይ ተቀመጠች አሉ። እኔማ እንደው ግፍ ይሆንብኛል ብዬ እንጂ እዛ ዊልቸር ላይ እንዳለች ከነ ዊልቸሯ ባንካ ባልላ ጥሎ ደስ ይለኝ ነበር ሲመስለኝ። ግን ምንም ቀልባቸው አልተወደደም አይደል ደግሞ የእኔ ቀልብ ሰው አትሆን ውሳ ነው የሚወዳት። እሺ ከግንቦት ማለት ከግንብ ያዋዳትና በቃ ተረጋጊ ሰላምዬ፣ አናደድኩሽ መሰለኝ። ያን እግሬ ላይ ድፍት ብላ ይቅርታ ብጠይቀኝ ኖሮ ይሄኔ በሁለት እጉራት ቆም ነበር። ግን ምን ዋጋ አለው አትሳካም ይኸውልሽ ከዚህ በኋላ አይደለም ሁለት እግሯ ሁለት እጇ እስር ስር ይበልልኝ። ውህ እኔ አሁን እንደው ለአንተ ሁለት ትሰንደል መስጠት ያቅተኛል። አይሰላም ቻውሚለ እንደው በራስዎ ዛቢያ የምትሽከረከርሰው ደህና ነኝ እማዬ። እናንተ እንዴት ናችሁ? አይ እማዬ እነሱን ለመፈለግ የሚተርፍ ጊዜም ፍላጎቱም የለኝም። እውነት? እሺ አጠያይቃለሁ። አመሰግናለሁ። እሺ ምንድን ነው፣ ከተናገሩ እስከ መጨረሻ አይናገሩም እንዴ! መጀመሪያ የት እንዳሉ አናቅም አሉ፣ አሁን ደግሞ ደውለው ዘብረዘይት ነው ያሉት ይሉኛል እንዴ! ሲጀመር እኔ ለዚህ አልታደልኩም። ደግሞ ለምን ነው ያሳደገችኝ እናቴ ደውላ እውነተኛ እናቴ ደብረዛይት እንዳለች ነገረችኝ። ምን የሀገር ልጅ? እንደዛ ከሆነማ በጣም ቀላሉ አፈላልገን ማግኘት እንችላለን እኮ ማለት ነው። አይ ምንም ፍላጎት የለኝም። ግን የሆነ ስሜት ሊሰማኝ አይገባም ነበር? ይውልሽ ግድልሽን በእኔ ጠዩ እሺ፣ እኔ አፈላልጋችኋለሁ። አልፈልግም። መጀመሪያ ልጅ እንፈልግ ይላል፣ ሲቀጥል ደግሞ እኔ በቤተሰብ ጉዳይ ላይ ተስፋ ቆርጫለሁ። ሂዊ ደግሞ የጊዜ ጉዳይ እንጂ እኮ ልጅሽን መገኘቱ አይቀርም። ደግሞ አንችን ልጅሽ እንደምትፈልጊያት ሁሉ ቤተሰቦችም አንቺን እየፈለጉ ይሆናል። ደግሞ ትክክለኛ ወላጆች እኔ ተወልጄ ባደኩበት ሀገር እንዳሉ እየታወቀ እንዲች ብለሽ እንዳታስቢ እኔ ያፈላልግ ያገኛችኋለ እንደፈለግ በፈጣሪ። እንዴ አራት ታኩልፊ በእግዚአብሔር አንቺ ታኮርፊ? እንደዚህ ነሽ እንዴ? አላቆረፍኩም እኮ ማን እንደሲ ብዬ ነው ማኮርፎ። እሺ በጣም ይቅርታ ሂብ አንቺ እንደዚህ ሲደብርሽ ይጨንቀኛል። እሺ አሁን እህት የምትፈልገው ነገር ካለ ጠይቃት። እሷን ትያትና እኔ እኮ ነር ያስከፋዎሽ አልመሰለኝም ነበር፣ ግን ሂዌ እኔ እኮ ለአንቺ ሂዌ እሱ እኮ በጣም ነው የሚያዝንልሽ። ደግሞ እዚህ የምትሰራልሽ ጉድ ፈላ። ደግሞ ውሃ መጠጣት አይቻልም። ሂዌ እስኪ ውሃ ስጭኝ። ውሃ ይውሰድሽ። አንቺ ሁሌ ቢሆን ምላሴ ላይ ነው እንደቆምሽ። ቆይ ምን አጣልቷችሁ ነው? መቼ ተጣላን? ወሬን አቋረጥሽኝ ብሎ ነው እንጂ የዚህ ቤት ሰዎች እንዳለ ግራ ተጋብተዋልን ለምን ነበር ይፈለግሽ? ሩት ስታወራ የነበረው ነገር እና ስለ ጠዋቱ ጉዳይ ደግመሽ ለመውራት ነው ይፈልግሽ አዎ ምክንያቱም ሁኔታ አደገኛ ስለሆነ ከዚህ ነገር መውጣት አለባት። አደገኛ መሆኑን ደግሞ በምን አወቅሽ? ይህንን እኮ መገመት ቀላል ነው። ያው አንድ ሰው እንደያዛት ግልጽ ነው። ግን ቅርባችን ነው ስትል ምን ለማለት ፈልገ ነው? እዚሁ ቤት ነው እርግጠኛ ነኝ። ብዙ መረጃዎች እየተገኙ ደግሞ እየጠፉ ነው። አንተ ማንን እንጠረጥራለን? እሱም በደንብ ይሻልሽና እናወራበታለን። ከእኔ መታመም ጋር ምን ያገናኘዋል? ወይስ ተጠርጣሪዋ እኔ ነኝ? ነገርኩሽ፣ ሳሩን በዚህ ህመም ላይ ክርክር ትሻለሽ? ጥያቄን መልስልኝ። እኔ ነው የምጠረጥረኝ? አታፍርም እኮ አንተ አሁን ትላለህ። ምንም ማውራት አልፈልግም። መጀመሪያ አስተማማኝነት ተጨባጭ ነገር ላገኝ ይገባል። እና ዝም ብለህ ነው ሰዎችን የምትከሳው? ይህኮ ትልቅ ክስ ነው፣ ተጠንቀቅ እሺ። እጠነቅቃለሁ። ከጨረስሽ ግን ልውጣ፣ የሚሄድበት ቦታ አለ። ምን ስራ አለህና ነው? እኔ እዚህ ቤት ውስጥ ብቻ እንዴት እንደሚደብረኝ ብታይ። ፈለገሹ ነው ምኑ ነው ምፈልገው? ብቸኝነቱን። አረ፣ በጭራሽ ደግሞ አንድ ቀን እንኳን እንደ ባልና ሚስት ጊዜ ሳናሳልፍ ልናረጅ ነው እኮ። አንቺ ነሻ፣ ስራ ስራ እያልሽ መሽታ ሰው ሽኝና ነው። እኔ ልክ ነህ። በዚህ በኩል ምንም ብትለኝ እቀበላለሁ፣ ግን እመነኝ። እክሳለሁ። እስኪ እናያለን። ግን ሄዳንሽ ቀን ተመለስሽ ወደ ስራ ትሄጃለሽ? ስራ ሳልሰራማ አልኖርም፣ ግን እመነኝ። ለአንተ የሚሆን ጊዜ ያላጣምሽ እኔ ባል። ዛሬ ማን ሊሞት ነው? ባልሽ እንደሆንኩ ትዝ አልኩሽ። አረ እኔ እኮ ሁሌም ነው የማስታወሰው። ጎበዝ አራት አኩርፍ። ከዚህ በኋላ እንደዚህ ዓይነት ነገር አይፈጠርም፣ ቃል ገባለሁ። ገበኝ እኮ አይሳም ወደ ቡኮ ነው ዴቭ፣ ይሄ ነገር የዲ ኤን ኤ ምርመራ ነው አይደል? ደግሞ የኔ እና የሳሮን ስም አለበት። አዎ፣ የዲ ኤን ኤ ምርመራ ነው። ከየት ነው ያገኘሽው? ልብስ ላጥብ ነበረ። ሁሌም እንደማደርገው የሳሚን ኪስ ፈትሽ አገኘሁት። ሳሚ፣ አንቺና ሳሮን እንዴ? እኔ ለምንድን ነው ማስመርመር የፈለገው? አላቅም፣ ግን እርግጠኛ ነ አይደል? እርግጠኛ ነኝ። ይታያል እኮ ሳሚ፣ ማይገባበት ነገር የለም። ቆይ ምን አስቦ ነው? እሱን ሲመጣ እንጠይቀዋለን። ግን እህቴ ከሰማች ታብድበታለች። እንዴት የውሎ ገንዘብ ታወጣለህ ነው የምትለው። እኔ እና ሳሮን የማይመስል ነገር እኮ ነው። አዎ ሰውዬው ሁሌም የማይመስል ነገር ነው ማድረግ የሚወደው። ግን እንደዚህ ለምን ማድረግ እንደፈለገ ምንም አልገባኝም። እኔ እኔም አልገባኝም። ግን ዴቭ ዴኔ በጸጉር መመርመር ይችላል አይደለ? አዎ ይቻላል። ምን ነው ገባኝ። በቃ ለካ የጸጉር ማበጠሪያ የጠፋኝ እሱ ወስዶት ነው። ይሄ መሰሪ! አየሽ፣ የግድ ሳምፕል ያስፈልገው ነበር። ለዛ ነው ግን ለምን ምን ለማግኘት

ያው እጅ ላይ ያለው ሽታና አንዳንድ ነገር ሲመሳሰልብኝ አስመረመርኳት እና አለመሆኗን አወኩኝ። ይሄ ደግሞ በዚህ ልክ የሚካብድ ነገር እኮ አይደለም። ሀይሳሚ በጣም ተሰዝነኛል። ሩት እህታቸው እንደሆነች እያወቅህ ነው ይሄ እንዲ ያስደረግም። ቆይ ሌላ የምታደርገው ነገር አተ ነው። መቼም የስራ ፈቶች ስራ ነው እንደ መስሎኝ ነው አልኳቸው አለ እ በቃ ይንርስ ንዝጋው። ሀይሳሚ ይሄ የሚጠቅም ነገር አድርግ ቢሉ ኖሮ አንድ እርምጃ እንኳን አትራመድም ነበር። ይውል እኔ በጣም ብልጥ ትመስልኝ ነበር። ለካ የለየለህ የጅሎች አለቃ ነህ። የውልህ አትሳደብ። አንተ ግን ስነ ስርዓት የሚባል ነገር አልፈጠረብህም ልበል ብልግናም ከአንተ ተምሬ እንዴ! እንዴ! ሳሩ፣ በዚህ ሌሊት ዚህ ምን ትሰሪያለሽ? ያለ ቡልቸር ደግሞ በቃ፣ ተይኝ ሳሚ። መቆም ሳልችል ቀር ነው ማለት ነው? በቃ እንደዚህ ሆኜ ነው የምቀጥለው። በቃ እሺ፣ ወደ ውስጥ እንግባ። ስንት ነገር አውርተን ወደኋላ ትመለሻለሽ። እኔ ቡልቸሩን ይዤ ልምጣ። መጣ አሁን እዚህ ጋር አስቀምጨሽ ወደ ውስጥ ይዤሽ እገባለሁ። አልሄድም እዚሁ ነው የምተኛው፣ ተውኝ በቃ። እንዴ ሳሮን የተኙት ይነሳሉ፣ ድምፅሽን ቀንሺ። ይነሱ ምን አገባኝ? እነሱ በሰላም ተኝተው እኔ እዚህ ይሰቃያለሁ። ወይ ጣጣ። እሺ ወደ አልጋሽ ተመለሽና በእንቅልፍ ያልፍልሻል። እንዴ እኔ ሰክሬያለሁ፣ እንዴ በእንቅልፍም ያልፍልኝ። እሺ ምን ፈልገሽ ነው? ምን ላርግልሽ ሳሮን? ምንም በቃ እኔ እዚሁ መተኛት ፈልጋለሁ ሳሮን። እሱ አይሆንም አሁን፣ ተነሺና ነይ፣ እኔ ወደ ውስጥ ይዤሽ ልግባና ውስጥ እናወራለን። ታይ በቃ ሳሚ አልፈልግም። ታኝ ምንድነው ምን ተፈጥሮ ነው ወንድሜ፣ አልቻልኩም። እግሬ በጣም አመመኝ። እንዴ ውዬ፣ ባሰ ከሆነ ያለው ወደ ሐኪም ቤት እንዳ ሳሚ። አንዴ ምን ይሻላል? እንዴ አይተዋል፣ ስምንት ተኩል እኮ እኔ ከሰዓቱ ምን ጉዳይ አለኝ እህቴ። አንቺ ምን ታያለሽ? ወደ ክፍሌ ውሰደኝ በቃ። ማናችሁንም ማየት አልፈልግም። እሺ በቃ አንቺ ተረጋጊ። ሳሚ ካልሆነ በቃ ተጋግዘን ልቻለን ነው አጣተው

ፖሊሶች ለጥያቄ እየፈለጉሽ ነው።